ሰላም ጤና ይስጥልኝ ውድ ተመልካዮቻችን፣ ስለ ዩኒቨርስ ሚስጥሮች ወደምንወያይበት ቻናል እንኳን በሰላም መጣችሁ። የዛሬውን ዝግጅት በአንድ ቃል ግለጽልን ብትሉኝ መልሴ ጊዜ የሚል ይሆናል። ዛሬ ሶስት ጊዜን የተመለከቱ ጥያቄዎችን አንስተን እንመልሳለን። ከብርሃን በበለጠ ፍጥነት ቢጓዙ ምን ይከሰታል? የአያት ፓራዶክስ የሚባለው ምንድን ነው? እና ለምንድን ነው ዕድሜ እየጨመረ በሄደ ቁጥር ጊዜ እየተፋጠነ ያለን ይመስለው? እነዚህን ጥያቄዎች እስከምንመልስ አብራችሁን ቆዩ። ቻናሉን ሰብስክራይብ በማድረግ በየጊዜው የምንለቃቸውን ልዩ ፕሮግራሞች ይከታተሉ። ወደ ዝግጅታችን። ከብርሃን በበለጠ ፍጥነት ብንንቀሳቀስ ምን ይፈጠራል? ብርሃን በሰከንድ 299792 ኪሜ ወይም 186000 ማይል በሚገርም ፍጥነት ይጓዛል። ይህ ማለት እርስዎ በብርሃን ፍጥነት መጓዝ ቢችሉ እንኳን በሰከንድ ውስጥ ምድርን ሰባት ጊዜ መዞር ይችላሉ ማለት ነው። በአንስታይን የአንፃራዊነት ጽንሰ ሐሳብ መሰረት ማንኛውም የራሱ የሆነ ክብደት ያለው አካል ይህንን ፍጥነት ሊደርስ ወይንም ሊያልፍ አይችልም። ምክንያቱ ደግሞ ይህንን ለማድረግ የትየለሌ ኃይል ወይንም ጉልበትን ይጠይቃል። ነገር ግን ለጊዜው የፊዚክስ ሕጎችን ወደ ጎን በመተው ከብርሃን በበለጠ ፍጥነት መሄድ ብንችል ምን ይፈጠራል የሚለውን እንይ። ከብርሃን በላይ መፍጠን ነገሮችን እጅግ ሊያወሳሰበው ይችላል። ከብርሃን ፍጥነት በላይ መጓዝ በንድፈ ሐሳብ ደረጃ የምክንያትና ውጤትን ቅደም ተከተል ማለትም የአንድን ነገር መንስኤና የሚያስከትለውን ውጤት ሊያዛባው ይችላል። እንበልና በማርስ ላይ ላለ አስትሮናውት ጓደኛው ከብርሃን የሚበልጥ ፍጥነት ያለው መልዕክት እንደላኩ ያስቡ። ብርሃን ከምድር ወደ ማርስ ለመድረስ ወደ 12 ደቂቃ ያህል ስለሚፈጅበት መልዕክቱን ከሱ አንጻር እርስዎ ከመላኮ በፊት ሊደርስ ይችላል ማለት ነው። ይህ ውጤቶች ከመንስኤዎቻቸው በፊት የሚከሰቱበትን ሁኔታ ይፈጥራል። አንዳንድ የፊዚክስ ሊቃውንት ከብርሃን ፍጥነት በላይ መጓዝ ወደ ጊዜ ጉዞ ወይንም ታይም ትራቭል ሊያመራ ይችላል ብለው ያስባሉ። ይህ ማለት እያየነ ያለነውን ፊልም ወደ ኋላ መመለስ እንደምንችል ሁሉ ጊዜን ወደ ኋላ መመለስ እንችላለን ማለት ነው። ይህ ሀሳብ የተዘጋ የጊዜ መሰል ከርብ ወይንም ክሎዝ ታይም ላይክ ከርቭ ከሚባል አንጻራዊነት ጽንሰ ሐሳብ የመጣ ነው። በዚህም የእርሶ የህዋ ጊዜ ወይንም ስፔስ ታይም መንገድ ከአሁን ወደ በኋላ ሳይሆን ከአሁን ወደ ቅድም መመለስ እንዲችሉ ያደርጋል። ችግሩ ግን እዚህ ጋር ነው። ይህን እውን ለማድረግ ጽንሰ ሐሳባዊ የሆኑ እንደ አሉታዊ ኃይል ወይንም ኔጌቲቭ ኢነርጂ ወይንም ደግሞ እንደ ወርምሆል ያሉ እንግዳ ነገሮች ሳያስፈልጉን እንዴት የጊዜ ጉዞ ወይንም ታይም ትራቭልን መከወን እንደምንችል እስካሁን አናውቅም። በተጨማሪም ከብርሃን ፍጥነት በላይ መጓዝ የዩኒቨርስን ሕጎች ሙሉ በሙሉ ሊጥስ ይችላል። እንግዲህ ከብርሃን ፍጥነት በላይ መጓዝ የሚለው ሐሳብ እስካሁን ምርጥ የሳይንስ ልቦለድ ፊልሞች ተሰርተውበታል። ነገር ግን የሰው ልጅ ይህንን ልቦለድ በቅርብ ጊዜ ውስጥ እውን ያደርገው ይሆን የሚለው ጥያቄ ሆኖ ይቀጥላል። በመቀጠል ደግሞ በጊዜ ጉዞ ወይንም ታይም ትራቭል ውስጥ ካሉ በጣም ታዋቂ እንቆቅልሾች አንዱ የሆነውን የአያት ፓራዶክስ ወይንም ቅራኔ እንመልከት። የጊዜ ማሽን ሰርታችሁ ወደ 1940 ተመለሳችሁ እንበል። ከዛም ወንድ አያታችሁ ሴት አያታችሁን ከማግኘታቸው በፊት ታገኝቷላችሁ። ከዛ በሆነ ምክንያት እንዳይገናኙ ለማድረግ ወሰናችሁ። እነሱ ፈጽሞ ካልተገናኙ ወላጆቻችሁ አይወለዱም። ይህ ማለት እናንተም አትወለዱም። ነገር ግን እናንተ ካልተወለዳችሁ እንዴት ወደ ኋላ ተመልሳችሁ ልታስቆሟቸው ቻላችሁ? ይህ በአጭሩ የአያት ፓራዶክስ ምንነት ነው። ያለፈውን ከቀየሩ የራስዎን ሕልውና ሊያጠፉ ይችላሉ። ይህ ማለት ያለፈውን መለወጥ አይችሉም ማለት ነው። ወይንስ ሌላ ማብራሪያ አለ? ይህን እንቆቅልሽ ለመፍታት የፊዚክስ ሊቃውንትና ፍላስፋዎች የሚጠቀሙባቸው ጥቂት መንገዶች አሉ። የመጀመሪያው አማራጭ በፊዚክስ ሊቁ ኢጎር ኖቪኮቭ የቀረበው የራስ ተስማሚነት መርህ ወይንም ሰልፍ ኮንሲስተንሲ ፕሪንሲፕል ነው። ይህ መርህ ዩኒቨርስ ቅራኔዎችን ወይንም ፓራዶክሶች እንዲፈጠሩ አትፈቅድም ይላል። አያትን ለማስቆም ብትሞክር ሁልጊዜ የሆነ ችግር ይፈጠራል። ምናልባት የጊዜ ማሽን ይበላሽ ይሆናል ወይንም ያንተ ሙከራ ተሰናክሎ ወንድ አያት ሴት አያትን ያገኛት ይሆናል። ምንም ብትሞክር ያለፈው ነገር ሳይለወጥ ጸንቶ ይቆያል። ሁለተኛው አማራጭ የብዛሃ ዓለማት ጽንሰ ሐሳብ ወይንም ዘመልቲቨርስ ቲዎሪ ይባላል። በዚህ ሐሳብ ውስጥ ያለፈውን በለወጡ ቁጥር አዲስ ትይዩ የሆነ ዓለም ወይንም ፓራሌል ዩኒቨርስ ይፈጥራሉ። ስለዚህ ወንድ አያቶ ሴት አያቶን እንዳያገኙ ቢያስቆሙ፣ ይህ እርስዎ ፈጽሞ ያልተወለዱበትን የጊዜ መስመር ይፈጥራል ማለት ነው። ይህ በእንዲህ እንዳለ የተወለዱበት ዋናው የጊዜ መስመር አሁንም እንዳለ ነው። እርስዎ ግን በአዲሱ የጊዜ መስመር ውስጥ ተይዘዋል ማለት ነው። የአያት ፓራዶክስ የጊዜ ጉዞ ወይንም ታይም ትራቭል ቴክኖሎጂን ብቻ የተመለከተ ሳይሆን ከእውነታ ባህሪ ጋር የመታገል የፍልስፍና እንቆቅልሽ እንደሆነ እንረዳለን። ከሁለቱ ማብራሪያዎች የትኛው የበለጠ ምክንያታዊ ይመስሉታል? ሀሳቡን ኮሜንት ላይ አስቀምጡ። በመጨረሻም ቪዲዮውን የከፈታችሁበት ዋነኛው ምክንያት ወደሆነው ጥያቄ ስናልፍ ሁላችንም የምናስተውለው ለምንድን ነው በዕድሜ እየገፋን ስንሄድ ጊዜ የሚበርኝ ይመስለን? ልጅ እያለን የክረምት ረፍት ዘላለም ነበርኝ ይመስለን። አሁን ላይ ግን ዓመታት በቅጽበት የሚያልፉ ይመስላሉ። እዚህ ጋር ምን እየሆነ ነው? ይህ እርስ ብቻ የሚሰማዎት ሳይሆን ሳይንሳዊ ማብራሪያ ያለው ነገር ነው። አንደኛው ማብራሪያ የምጥጥር ንድፈ ሐሳብ ወይንም ፕሮፖርሽናል ቲዮሪ ይባላል። እድሜው አምስት ሲሆን አንድ ዓመት ከጠቅላላ ህይወቱ 20 በመቶ ብቻ ነው። ስለዚህ ትልቅ ይመስላል። ነገር ግን እድሜው 50 ሲሆን አንድ ዓመት ከህይወቱ 2 በመቶ ብቻ ነው። ይህ ለእርሱ ቅጽበታዊ ይመስላል። አእምሮ ጊዜን የሚገነዘበው ለምን ያህል ጊዜ በህይወት እንደኖሩ በሚለው አንፃራዊነት ነው። ሌላው ምክንያት አእምሯችን አዳዲስ ልምዶችን የሚመዘግብበት አሰራር ነው። ወጣት ሳለን ሁሉም ነገር ለእኛ አዲስ ነው። ለምሳሌ የመጀመሪያ የትምህርት ቤት ቆይታችን፣ የመጀመሪያ የብስክሌት ግልቢያ፣ የመጀመሪያ ፍቅር። አእምሯችን እነዚህን ትዝታዎች ለማከማቸት ከመጠን በላይ ይሰራል። ይህም እነዚህ ጊዜያት በአዳዲስ ክስተቶች የተሞሉ ሆነው እንዲሰማን ያደርጋል። ዕድሜ እየገፋ ሲሄድ ግን ሕይወት ብዙ ጊዜ መደበኛ ትሆናለች። አዳዲስ ልምዶች መቀነሳቸው አእምሯችን ጊዜን እንዲጨምቀው ያደርገዋል። እናም ቆየት ስላሉ ወራት ስናስብ አንድን ወር የምናስታውስባቸው የተሰዋጠሩ ምስሎች በጣም አጭር ይሆናሉ። ይህ ስሜት ባዮሎጂያዊ የሆነ ገጽታም አለው። ዕድሜ እየገፋ ሲሄድ በአእምሮ ውስጥ ያለው ውስጣዊ ሰዓት እንደ ዶፓሚን ባሉ ንጥረ ነገሮች ነው እና የሚተዳደረው በትንሹ ሊዘገይ ይችላል። ይህም አእምሮአችን የውጭው ጊዜ ፍጥነት እንደጨመረ እንዲሰማው ያደርገዋል። ይህንን እየሰማችሁ ያላችሁ ሰዎች እና ጊዜያችን እየነጎደ እንደሆነ እንዳይሰማን መላው ምንድን ነው ብላችሁ መጠየቃችሁ አይቀርም። እንግዲህ ጊዜ በጣም የፈጠነ ከመሰሎት አዲስ ነገር ይሞክሩ፣ ጉዞ ያደርጉ፣ አዳዲስ ክህሎት ይማሩ፣ ወይንም የዕለት ተዕለት እንቅስቃሴውን ይለውጡ። ይህ ምናልባት ነገሮችን ትንሽ ሊያዘገየው ይችላል። እና ጊዜም በተመለከተ ዛሬ ያደረግነው ቆይታ ይህንን ይመስል ነበር። ከብርሃን ፍጥነት በላይ የመጓዝን ሐሳብ ዳሰስን። የአያት ፓራዶክስ ወይንም ቅራኔን ከመሰሉ ብዙ ጊዜ የማናስባቸውን ሐሳብ አንስተን ተወያየን። በዕድሜ እየገፋን ስንሄድ ጊዜ የሚፈጥን የሚመስለን ለምን እንደሆነ አወቅን። ዩኒቨርስ በሚስጥሮች የተሞላ ነው። እኛም እርስዎ ይወዱታል ብለን የምናስባቸውን እያነሳን እንወያይበታለን። ይህን ዝግጅት ከወደዱት ላይክና ሼር ያድርጉልን። መሰል ዝግጅቶች እንደወጡ እንዲደርሱ ከፈለጉ ሰብስክራይብ ያድርጉ። በቀጣዩ ቪዲዮ እስከምንገናኝ ደህና ሰንብቱ።